ላቸው ተመልካቾቻችን፣ ዛሬ ነፍ ኢቨንትስ እና ኮሙኒኬሽን ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋር እንደዚሁም ደግሞ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ጋር በመሆን ባዘጋጀው የብስክሌት መጋለብ ልምድን ለማዳበር ታስቦ በተዘጋጀው ብስክሌት አዲስ በተሰኘው ፕሮግራም ላይ ነው። በዚህ ፌስቲቫል ላይ እንግዲህ የሚመለከታቸው አካላት ተገኝተዋል። ፌስቲቫሉ ላይ የሚሳተፉ ህጻናት፣ ወጣቶች እና ሌሎችም ሰዎች እንደዚሁም ደግሞ ውድድሩ ምን ይመስላል የሚለውን እንከታተል። ያው እንግዲህ የቢስክሌት ፌስቲቫሉ ዋና አላማው የህብረተሰቡን የወጣቱን ልምምድ ማምጣት ነው። እንደሚታወቀው ከአሁን በፊት አዲስ አበባ የብስክሌት መሰረተ ልማት አልነበራትም። አሁን ግን ከአንድ አመት ወዲህ በከተማችን በጣም ሰፊ የብስክሌት መንገድ እየተሰራ ነው ያለው። ስለዚህ ዋናው ነገር እየተሟላ ነው። ዋናው ነገር ብስክሌት የምንነዳበት የምንለማመድበት ለትራንስፖርት አገልግሎት የምንጠቀምበት መሰረተ ልማት አልነበረም። አሁን ግን ያው እንደሚታወቀው በመጀመሪያው ኮሪደር፣ በሁለተኛው ኮሪደር ከ241 ኪሎ ሜትር በላይ የብስክሌት መንገድ ተሰርቷል። ስለዚህ ይህንን መሰረተ ልማት በአግባቡ መጠቀም እና አገልግሎት ላይ መዋል ያስፈልጋል ማለት ነው። አሁን በተለይም የአዲስ አበባ ከተማ ትራንስፖርት ቢሮና የነፍ ኮሚኒኬሽን እና ኢቨንት በጋራ ሆነው ከሌሎች ባለድርሻ አካላት ጋር ተቀናጅተው ሰፊ ስራ እየሰሩ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ አሁን ይሄ ቅድም ለመግለጽ እንደሞከርኩት ለአራተኛ ጊዜ እያካሄድ ነው ያለ የፌስቲቫል ፕሮግራም ነው። ግን በየጊዜው እያደገ እያደገ የመጣበት ሁኔታ ነው ያለው። ይሄን ካልቸር በጣም እንዲለመድ እፈልጋለሁኝ። አውሮፓ ስንሄድ ምናምን ሳይክል በጣም ካልቸር ሆኗል ለብዙ አመታት። እዚህ ግን ገና እንግዲህ አዲስ አበባ ጅምር ነው። አይ ቲንክ በዚህ የሚታወቀው ድሬዳዋ፣ ማን ነው ባህር ዳር እና አዋሳ ምናምን አካባቢ ነው። እና አሁን ደግሞ የሳይክል ላይኖች መሰራታቸው ምናምን ሶ ናይስ። በደንብ ስርዓት እያያዘ ከመጣ ሁሉም መንገዶች ላይ ሳይክል የሚዳረስ ከሆነ አንደኛ ጤና ነው፣ ሁለተኛ ትራፊክ ኮንጀሽን ምንድ የሚባለው የትራፊክ ይሄ በጣም መጣበብ ለመኪና ምናምን ያለውን ነገር እንትን ይላል። ለእኔ ሶ ናይስ በደንብ እንዲስፋፋ ነው። እና ነፍ ኮሚኒኬሽን ነው ነሄኒ የጋበዙኝ ነፍ ኮሚኒኬሽኖችን በጣም አመስገን እንፈልጋለን። ከመጀመሪያው ጀምሮ ሁሌም በየኢቨንቱ በጣም አሪፍ እየሆነ የመጣ ዝግጅትና በየወሩ ነው የምናደርገው። በጣም አሪፍ ነው እና ደግሞ ሁሉንም ማሳታፍ እየሆነ ነው። ከመጀመሪያው እየጨምረ እየጨምረ አራተኛ ደርሰናል። አሁን ቀጣዩ ደግሞ በደንብ ከዚህ በላይ እንሆናለን። ነፍ ኮሚኒኬሽንና ኢቨንት ከብስክሌት ፌስቲቫል ማዘጋጀት የጀመረው አዲስ አበባ ላይ ብቻ አይደለም፣ ባህር ዳር ነው የጀመረው ብስክሌቱ ባህር ዳር ብሎ መነሻችንን ባህር ዳር ስለሆነ፣ ከዛ በኋላ ግን ይሄ ኮሪደር ልማቱ ምቹ የሆነባቸው ከተሞች ለመስራት ነው እየተንቀሳቀስን ያለነው በተለይ አዲስ አበባ ላይ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮና የአዲስ አበባ ከተማ ሰር ባህል ቱሪዝምና ኪነጥበብ ቢሮ ጋር በጋራ ለማዘጋጀ የተወሰነ ነው። ፕሮጀክት አዘጋጅተን የገባ ነው። አሁን አራተኛው ነው። ከመጀመሪያው ሁለተኛው፣ ሶስተኛው፣ አራተኛው እያለ ጥሩ ልምድ እየፈጠረ ና ያለ ነው። አዲስ አበባ ያን ያህል ብስክሌት ልምድ ያለባት ከተማ አይደለችም። እሱን ልምድ ለማምጣት ነው የፈለግነው እኛ። በተወሰነ መንገድ ከጊዜ ወደ ጊዜ ተሻሽሏል፣ ተሳክቶልናል ብለን እናስባለን። የዛሬው ፕሮግራም አራተኛው ብስክሌት በአዲስ ፌስቲቫል ነው እየተካሄደ ያለው ከየተባበሩት ኩይንስ ድረስ ነው። ፌስቲቫል እና ውድድር ነው። የዛሬውን የሚለየው ምንድን ነው? የበፊቶቹ ብስክሌት ፌስቲቫል ነበረ። ሕጻናትንም ወጣቶችን፣ አዛውንቶችን ጨምሮ አንድ ላይ ብስክሌት መለማመድና ብስክሌት በጋራ እንዲጋልቡ ነው የፈለግ ነው። ከተማችን ሰፋፊ መሰረተ ልማቶች እየተሰሩ ይገኛሉ። ሕብረተሰባችን ጤና የሚጠብቅበት፣ የሚሰባሰብበት የጋራ የሆነ ማስታወሻዎችን የሚያሳልፍባቸው ቦታዎች ከየትኛውም ጊዜ በበለጠ እየተሰሩ ይገኛሉ። እነዚህ የተሰሩ መሰረተ ልማቶች ወደ ተግባር እንዲለወጡ እንዲሁም ከተማችንን የመጎብኘት ብስክሌትን ደግሞ በከተማ ደረጃ በአዲስ አበባ ከተማ ደረጃ እንደ ባህል እንደ ልምድ የተወሰደ አልነበረም። አሁን ግን በጣም ሰፋፊ የብስክሌት መንገዶች ጥራታቸውን የጠበቁ መንገዶች ተሰርተዋል። እነዚህ መንገዶች አንደኛ የከተማችንን ለመጎብኘት ለጎብኚዎችም ለሀገር ውስጥም ለውጭ ሀገር ጎብኚዎችም ሰፊ እድል የሚሰጡ ናቸው። ሁለተኛ ደረጃ ደግሞ ጤናችን መጠበቂያ ናቸው። ስፖርት ቱሪዝምን የሚያበረታቱ የሚያስፋፉ ይሆናሉ። በሶስተኛ ደረጃ የሞተር አልባ አማራጭ ትራንስፖርት ሆኖም ያገለግላሉ። ብስክሌት ልምድ ያው በአንድ የሚመጣ ነገር አይደለም። ባህሉን መፍጠር ከቻልን በተለይ አዲስ አበባ ላይ ባህር ዳር ላይ አልተቸገርንም። ያው እኔም የባህር ዳር ልጅ ባህር ዳር ብስክሌት ስንጋልም ነው ያደግ ነው እና ያን ያህል ልምድ መፍጠር ሳይሆን የጠፋውን ልምድ መመለስ ነው የእኛ ስራ የነበረው። አዲስ አበባ ግን ባህሉን ልምዱን ማምጣት ነበረ። በተወሰነ መንገድ የተሳካልን ነው። ከቦታ ቦታ መቀያየራችንም በየወሩ ፌስቲቫሉ የሚካሄዱ አመቱን ሙሉ የወሩ መጨረሻ እሁድ እንደመሆኑ ቦታ እንቀያይራለን። የመጀመሪያው ከፒያሳ አራት ኪሎ ነበረ። ሁለተኛው ከዑራኤል ወሎ ሰፈር ነበር። ሶስተኛው ከአራት ኪሎ ቀብረ ነበር። አራተኛው ደግሞ አሁን እየተካሄደ ያለው ነው። ልምድ እየፈጠረ ነው ብለን እናስባለን። ቀጣይ ደግሞ ነፍ ኮሚኒኬሽን ና ኢቨንት ከፌዴራል ባህል ቱሪዝም ከፌዴራል ቱሪዝም ጋር ና ከሌሎች የሚመለከታቸው አካላት በመሆን በሌሎች አምስት ከተሞች ላይ ፌስቲቫሎችን ለማዘጋጀት ጨርሷል። ዝግጅቱ ፌስቲቫሎቹ በጣም አሪፍ ናቸው። ከብዙ አንግል አንጻር ከጤናም ህብረተሰቡን ከማሳተፍ አንጻር በጣም አሪፍ ኢቨንት ናቸው። በሚችል በሚችል ጊዜ የምሳተፈው ፌስቲቫሉ ላይ ካልቸር እንዲሆን። ካልቸር የሚሆነው አንድ ነገር ተደጋግሞ ሲደረግ በየጊዜው እየሰፋ እየመጣ ነው። አሁን ዛሬ ውድድር አለ ሳይክለኞች እነዚህ እነዚህ እያለ ካልቸሩ ይሰፋል። ከዛ ደግሞ በደንብ ስርአትና ሲስተም አበጅቶ ተማሪዎችም፣ አርቲስቶችም፣ ታዋቂ ባለሀብቶችም ሁሉም በተለይ በተለይ ተጽዕኖ ፈጣሪ ሊሆኑ የሚችሉ ሰዎች ወይ ሀብት ያላቸው ወይ ስልጣን ያላቸው ወይ ዝና ያላቸው ወይ ከፍ ያለ እውቀት የተለየ ነገር የሰሩ የፈጠራ ሰዎች እነዚህ እነዚህን ማሳተፍ በተለይ ደግሞ ልጆች ልጆችና ወጣቶች አሁን ስኩተር ምናምን በቃ እንዴት ኢንጆይ እንደማድረግ አጠይቀኝ እሱን እሱን ሳይ ይሄን ይሄን ማለማመድ ያስፈልጋል፣ መበርታት ያስፈልጋል። እንደገና ደግሞ ሲስተም ስርዓት ዘርግቶ እንደ ሌሎቹ ሀገሮች ደንበኛ የትራንስፖርት አማራጭም ማድረግ የሚቻልበትን ያንንም አብረናቸው ብንሰራ ደስ ይለኛል። መጀመሪያ ብስክሌት እንዲለመድ ከአዲስ አበባ ብስክሌት ፌዴሬሽን ጋር በጋራ በመሆን የአዲስ አበባ ስፖርት ትራንስፖርት ቢሮና እኛ የአዲስ አበባ ባህል ኪነ ጥበብና ቱሪዝም በጋራ በመሆን እንቅስቃሴውን እየጀመርን መጣን። ከእንቅስቃሴው አሁን እያደገ እየሰፋ ሲመጣ ዝም ብሎ ንቅናቄ ብቻ ሳይሆን ውድድሮችንም የጨመረ ይሆናል። ይሄንን ውድድሮች እየጨመረ ሲመጣ የብስክሌት ስፖርተኞችን የሚስብ እየሳበ ይመጣል። እዚህ ንቅናቄ ላይም ተሳታፊዎችን እየሳበ ይመጣል። የከተ የከተማችን ነዋሪዎችም ብስክሌት የመንዳት ብስክሌት የመጋለብ ፍላጎቱ ከፍ እያለ እያሳደገ ይመጣል። ከዚህ ጎን ለጎን ደግሞ ወጣቶች አማተሮች የብስክሌት ተወዳዳሪዎችን እነዚህ ማበረታቻ ሽልማቶችን በመስጠት ስፖርቱን ቀጣይነት ባለው እንዲቀጥል በማድረግ ከተማችንን፣ አገራችንን ገጽታ የሚያስጠሩ ስፖርተኞችም የሚወጡበት የማድረግ ስራዎችን አጠናክረን እንቀጥላለን ማለት ነው። ይሄ ዛሬ የሚደረገው 42 ኪሎ ሜትር ውድድርም የዚሁ አንዱ አካል ይሆናል። ይሄ አሸናፊዎች የተዘጋጀ ሽልማታቸውን ሲወስዱ በሚቀጥለው ደግሞ ለውድድሩ የተሻለ መነሳሳት ይፈጥራል። የብስክሌት ትራንስፖርት ስናስብ በሁለት መንገድ ነው የሚከናወነው። በአንድ በኩል እያንዳንዱ ግለሰብ የራሱን ብስክሌት ገዝቶ ብስክሌት መጠቀም ይችላል፣ ለትራንስፖርት መጠቀም ይችላል፣ ለመዝናኛ መጠቀም ይችላል ማለት ነው። ሌላኛው ደግሞ ብስክሌት የሌላቸው ሰዎች ደግሞ ብስክሌት እየተከራዩ ለብስክሌት ትራንስፖርት መጠቀም አለባቸው ማለት ነው። ስለዚህ የሚያከራዩ ለህብረተሰቡ ትራንስፖርትን የሚያቀርቡ ልክ እንደ አውቶቡስ ትራንስፖርት፣ እንደ ታክሲ ትራንስፖርት ሁሉ የብስክሌት ትራንስፖርት ለህብረተሰቡ የሚያቀርቡ የብስክሌት ኦፕሬተሮችን ማቋቋም ያስፈልጋል ማለት ነው። ስለዚህ የብስክሌት ኦፕሬተሮችን ማቋቋም የሚያስችል የሕግ ማዕቀፍ ተዘጋጅቷል። ከዚህ የሕግ ማዕቀፍ በመነጨ ፍላጎት ያላቸው ኦፕሬተሮች አመልክተዋል። ካመለከቱት ውስጥ ወደ ዘጠኝ የሚሆኑት የተሻለ ደረጃ እና መስፈርት ስላሟሉ ተመርጠዋል ማለት ነው። ስለዚህ እነዚህ ኦፕሬተሮች በሂደት 300፣ 400 ከዛ በላይ ብስክሌቶችን እንዲያቀርቡ ይደረግና በሁሉም የአዲስ አበባ አቅጣጫ የብስክሌት ትራንስፖርት በኪራይ ህብረተሰቡ የሚያገኝበት ሁኔታ ይመቻቻል ማለት ነው። እሱ ብቻም አይደለም። ብስክሌትን ደግሞ እኛ ሀገር ውስጥ ስለማይመረት ከውጭ ሀገር ደግሞ ኢምፖርት የሚያደርጉ አስመጫዎችም ደግሞ ከቢሮ ጋር እየሰሩ ነው ማለት ነው። ስለዚህ የተወሰኑ አስመጫዎች ብስክሌቱን ያስመጣሉ፣ ኦፕሬተሮች ደግሞ ብስክሌቱን ይረከቡና የትራንስፖርት አገልግሎት ይሰጣሉ። ተጠቃሚው ደግሞ ከኦፕሬተሮች ብስክሌት እየተከራየ ወይም በራሱ ደግሞ ብስክሌት እያቀረበ የትራንስፖርት የብስክሌት ትራንስፖርት እየተስፋፋ የሚሄድበት ሁኔታ ይመቻቻል ማለት ነው።